በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ። ቅዳሴ ማርያም የብህንሳ ኤጲስቆጶስ አባ ሕርያቆስ አምላክን ስለወለደች ስለ እመቤታችን ድንግል ማርያም በመንፈስ ቅዱስ የደረሰው የቁርባን ምስጋና ይህ ነው። ልመናዋና በረከቷ ከእኛ ጋር ይኑር ለዘላለሙ አሜን። ይካ እግዚአብሔር ከሁላችሁ ጋር ይሁን። ይህ ከመንፈስ ጋር። ይካ አምላካችንን አመስግኑት። ይህ እውነት ነው፣ ይገባል ይህካ ልቡናችሁን ከፍ ከፍ አድርጎ። ይህ በአምላካችን በእግዚአብሔር ዘንድ አለን። ይህካ ልቡናዬ በጎ ነገርን አወጣ፣ ልቡናዬ በጎ ነገርን አወጣ፣ ልቡናዬ በጎ ነገርን አወጣ። እኔም የማርያምን ቅዳሴ እናገራለሁ በማብዛት አይደለም በማሳነስ ነው እንጂ። እኔም የድንግልን ውዳሴ እናገራለሁ መዘንጋት ባለበት ቃል በማስረዘም አይደለም በማሳጠር ነው እንጂ። እኔም የድንግልን ገናንነቷን እናገራለሁ። ዛሬ በዚች ቀን በፍቅርና በትሕትና ግሩም በሚሆን በዚህ ምስጢር ፊት እቆማለሁ በዚህ ማዕድና ቁርባን ፊት መንፈሳቸውን ያረከሱ ሰዎች ከእርሱ ሊቀምሱ የማይቻላቸው በእውነት ቁርባን ነው በበግ በጊደርና በላም ደም እንደነበረው እንደቀደሙት አባቶች መሥዋዕት አይደለም እሳት ነው እንጂ ፈቃዱን የሚሠሩ ልቡናቸውን ላቀም ሰዎች የሚያድን እሳት ነው ስሙን ለሚክዱ ለአመፀኞች ሰዎች የሚበላ እሳት ነው እሳታውያን የሚሆኑ ሱራፌልና ኪሩቤል ሊነኩት የማይቻላቸው በእውነት እሳት ነው ማርያም ሆይ ስለዚህ እንወድሻለን ከፍ ከፍ እናደርግሻለን እውነተኛ የጽድቅ መብልንና እውነተኛ የህይወት መጠጥን ወልደሽልናልና የሐዋርያት ተከታዮች የሆናችሁ በአንብሮ ወደ የተሾማቸው አባቶች ሆይ ከእግዚአብሔር ዘንድ ለእኛ የምታማልዱ እናንተን ተቀብለናቸዋል እኮን ከእግዚአብሔር ዘንድ ለእኛ የሚያማልዱ እነዚህንም ሁለቱን የጳጳሳት አለቆች በዘመናችን ተቀብለናቸዋል የታላቂቱን ሀገር ኢትዮጵያዊውን አባገሌን በአባቶቻችን አገር ከተማ ላይ ክቡር የሚሆን ሊቀ ጳጳሳችን አባ ገሌን ይዲ ብጽሔትና ፍስሕት በሁሉ ዘንድ የተመሰገነች ቡርክትና ነጽሄትም ስለሆነች ስለ አምላካችንና ስለ መቤታችን ድንግል ማርያም ቅዱሳን፣ ክቡራን፣ ረቂቃን፣ ሰማያውያን ኃይለኞችም ስለሚሆኑ ስለ መላእክት ታላቆች ሰባኪ ጎዳናንም ስለጠረገ ስለ ዮሐንስ መጥምቅ የተመሰገኑ ቅዱሳን አገልጋዮችም ስለሚሆኑ ስለ አራቱ ወንጌላውያን ማቴዎስና ማረቆስ ሉቃስና ዮሐንስ፣ ስለ ቅዱሳን ባሮችህን ጴጥሮስና ያይቆብ ዮሐንስና አንድርያስ፣ ፊልጶስና በርተሎሜዎስ፣ ቶማስና ማቴዎስ፣ የአልፌዎስ ልጅ ያይቆብና ታዲዎስ፣ ስምዖንና ማትያስ፣ ዐሥራ ሁለቱ ሐዋርያት፣ የኢየሩሳሌም ኤጲስቆጶስ የጌታችን ወንድም የሚሆን ሐዋርያ ያይቆብ ቅዱስ ምስጉን የዲያቆናት አለቃ የሰማይታት መጀመሪያ እስጢፋኖስ በቀናች ሃይማኖት ስላረፉ ስለ ቅዱሳን ሰማይታት ሁሉ ጳውሎስ፣ ጢሞቴዎስ፣ ሲላስና በርናባስ፣ ቲቶና ፊልሞና፣ ቀሌምንጦስም 72 አርድት 500 ባልንጀሮች ሃይማኖታቸው ስለ ቀና ስለ 318ቱ እሊህንም ሁሉንም ለአንተ ወገን ሊሆኑ አቤቱ አስባቸው። ብፁ ቅዱስ ሊቀ ጳጳሳቱን አባ ገሌን ብፁ ጳጳስ አባ ገሌንም አስባቸው በሕይወታቸው ተጠብቃቸው ዘንድ ታድናቸውም ዘንድ ኃጢአታቸውንም ይቅር ትላቸው ዘንድ እኛንም በእነርሱ ጸሎት ትምረን ዘንድ። ይካ ንፍቅ ጸሎተ ቦራኬ ይዲ ንፍቅ አቤቱ ማራቸው፣ ይቅርም በላቸው። አማላጅቱ ሆይ እሊህንም ሁሉንም ከልጅሽ ዘንድ አማልጅ። የጳጳሳትንና የሊቃነ ጳጳሳትን የኤጲስቆጶሳትንም ሁሉ ነፍስ ያሳርፍ ዘንድ የቀሳውስትንና የዲያቆናትንም እውነተኛውን የቃል ጎዳና የሚያቀኑ ነገሥታቱንና መኳንንቱን መሳፍንቱንም በሥልጣን የሚኖሩትን ወራዙትንና ደናግልን መነኮሳትንም ባለጠጋውንና ድሃውን ታላቁንና ታናሹን ባልቴቱንና አባትና እናት የሞቱበትን መጻተኛውንና ችግረኛውን አስቀድሞ ከቤተ ክርስቲያን ማሕበር ተለይተው ያረፉትን የክርስቲያንንም ወገኖች ሁሉ ይልቁንም በዝች ቦታ ስለሞቱ አንቺ ስለነርሱ አብዝተሽ አማርጂ ነፍሳቸውን ረፍትን ሰጥቶ ያሳርፍ ዘንድ የድልነሾች የሰማይታት ቦታ በተባለ ሁሉ ዘንድ በቡሩካን ጻድቃን ቦታና በትጉሃን መላእክት ቦታ በቦታው ሁሉ ዘንድ አንች ርስ ነሽ ስምሽም በእግዚአብሔር ዘንድ የሰለጠነ ነው። ይድ የተቀመጣችሁ ተነሱ። ይካ እግዚአብሔርን በመፍራት እንነሳ ምስጋናን የተመላች እርሷን ከፍ ከፍ እናደርጋት ዘንድ እንድህም እያል እናመሰግናት ዘንድ ጸጋን የተመላሽ ሆይ የደስታ መፍሰሻ ሆይ፣ ዓይኖቻቸው ብዙዎች ከሚሆኑ ከኪሮቤል ክንፎቻቸው ስድስት ከሚሆኑ ከሱራፌልም ይልቅ የሚበልጥ የመልክ ግርማ አለሽ። ይህዲ ወደ ምስራቅ ተመልከቱ። ይካ እግዚአብሔር አብ በሰማይ ሆኖ ምሥራቅንና ምዕራብን ሰሜንንና ደቡብን ዳርቻዎችንም ሁሉ በእውነት ተመለከተ፣ ተነፈሰ፣ አሻተተም። እንዳንቺ ያለ አላገኝም። የአንቺን መዓዛ ወደደ፣ ደምግባትሽንም ወደደ የሚወደውን ልጁንም ወደ አንቺ ሰደደ። ይዲ እናስተውል። ይካ አንቺን የወደደ እግዚአብሔር አብ ቅዱስ ነው፣ በማኅፀንሽ አደረ ወልድ ዋህድም ቅዱስ ነው፣ ያጸናሽ የጽርቅ መንፈስ ጰራቅሊጦስም ቅዱስ ነው። ይዲ ተሰጥውን መልሱ። ይህ ቅዱስ ቅዱስ ቅዱስ ፍጹም አሸናፊ እግዚአብሔር የጌትነት ህግ ምስጋና በሰማይና በምድር የመላ ነው። ይካ ምስጋናን የተመላሽ ድንግል ሆይ በማንና በማንስ ምሳሌ እንመስለሻለን? አማኑኤል አማኑኤል፣ የማይተረጎም የሥጋን ልብስነት ካንቺ የለበሳት መስሪያ ነሽ። ዝሃውን ከአዳም ጥንተ ስጋ አደረገ። ማጉም ያንቺ ስጋ ነው። መወሮሪያውም ቃል እርሱ ኢየሱስ ክርስቶስ ነው። መኸኑም ከልዕልና የወረደ የልውል እግዚአብሔር አምሳል ነው። ሰሪውም መንፈስ ቅዱስ ነው። ወዮ ይህ ነገር እጹብ ድንቅ ነው። የቀድሞ አባቶች ከሞት ወደ ሕይወት የተሸጋገሩብሽ ድልድይ ሆይ፣ ከምድር እስከ ሰማይ የምትደርሽ መሰላል ሆይ የፍጥረት ሁሉ መጀመሪያ በአንች ታደሰ። ከገነት በተሰደደ ጊዜ የአዳም ተስፋው አንች ነሽ። ነሽ በግፍ የተገደለ የአቤል የዋሃቱ አንች ነሽ። የሴት ቸርነት አንች ነሽ። የሄኖክም ሥራዎቹ ከክፉ ጥፋት የዳነባት የኖኅ መርከብ የሴም ቡራኬው እድል ፈንታውም አንች ነሽ። የአብርሃም እንግድነት የይስሐቅ ማዕዛ የያዕቆብን መሰላል አንች ነሽ። ዮሴፍንም የምታረጋጊው አንች ነሽ። የሙሴ ጽላት ጳጦስ የተባለች የሲናዕስ በካህን አሮን ልብስ የነበረች ጸናጽል ዳግመኛም የበቀለችና ያበበች ያፈራችን በትር አንች ነሽ። የኢያሱ የምስክሩ ሐውልት የጌዴዎን ጸምር የሳሙኤል የሽቱ ሙዳይና የዘይት ቀንድ አንች ነች። የተመካባት የእሴይ ስር የአሚናዳብ ሰረገላም። የዳዊት መሰንቆ የሰሎሞን አክሊል አንቺ ነሽ። የታጠረች ተክል የተዘጋጀ ውሃ ጉድጓድ አንቺ ነሽ። የኤልያስ የወርቅ መሶብ የኤልሳ ጋን አንቺ ነሽ። ኢሳይያስን ጽንስን ከድንግልና ጋር የተናገረልሽ፣ ዳንኤልም ያለ ሩካቤ መወለድን የተናገረልሽ አንቺ ነሽ። ፋራን የምትባል የንባቆም ተራራ የተዘጋጀ ሕዝቅኤል ምስራቅ የቤተልሔም ሕግ መውጫ ኤፍራታ የምትባል ምድር አንቺ ነሽ የሲሎን ዲስ ሕይወት የናሆ ምንም ቁስል የምታድን የዘካርያስ ደስተው የሚልኪያስ ንጽሔት አዳራሽ አንቺ ነሽ። ድንግል ሆይ የነቢያት ትንቢትና ምሳሌ፣ የሐዋርያት ሞገሳቸው፣ የሰማይታት እናታቸው፣ የመላይክት ምህታቸው አንቺ ነሽ። በመዓልትና በሌሊት በበሮቿ ደጅ የሚጠኑ የወራዙትና የደናግል የመነኮሳትን መመኪያቸው አንቺ ነሽ። ደጅ የሚጠኑ ለማለት ነው። ድንግል ሆይ በኃጢአት ፍትወት የተጠነስሽ አይደለም፣ በሕግ በሆነ ሩካቤ ከሃና ከእያቄም ተወለድሽ እንጂ። ድንግል ሆይ አንገታቸውን እንደሚያገዝፉ እንደ ዕብራውያን ሴቶች ልጆች በዋዛ ያደግሽ አይደለም፣ በንጽሕና በቅድስና በቤተ መቅደስ ኑርሽ እንጂ። ድንግል ሆይ ምድራዊ ኅብስትን የተመገብሽ አይደለሽም፣ ከሰማየ ሰማያት የበሰለ ሰማያዊ ኅብስትን ነው እንጂ። ድንግል ሆይ ምድራዊ መጠጥን የጠጣሽ አይደለሽም፣ ከሰማየ ሰማያት የተቀዳ ሰማያዊ መጠጥን ነው እንጂ። ድንግል ሆይ ካንቺ አስቀድሞ ካንቺም በኋላ እንዳሉ ሴቶች እድፍ የምታውቂ አይደለሽም፣ በንጽሕና በቅድስና ያጌጥሽ ነሽ እንጂ። ድንግል ሆይ የሚያታልሉ ጉልማሶች አረጋቁሽ አይደለሽም፣ የሰማይ መላእክቱ ጎበኙሽ እንጂ፣ እንደተነገረ ካህናትና የካህናት አለቆች አመሰገኑሽ እንጂ። ድንግል ሆይ ለዮሴፍ የታጨሽ ለመገናኘት አይደለም ንጹሕ ሆኖ ሊጠብቅሽ ነው እንጂ። እንዲሁ ስለሆነ እርሱ ቅሉ እግዚአብሔር አብ ንጽሕናሽን ባየ ጊዜ ስሙ ገብርኤል የሚባል ብርሃናዊ መልአኩን ወዳንቺ ላከ። መንፈስ ቅዱስ በላይሽ ይመጣል የልዑል ኃይልም ይጋርድሻል አለሽ። ከአባቱ አጠገብ ሳይለይ ቃል ወዳንቺ መጣ። ሳይጎሰን ጸነስሽው። በላይ ሳይጎድል በታችም ሳይጨምር በማሕፀንሽ ተወሰነ። መጠንና መመርመር የሌለበት እሳተ መለኮት በሆድሽ አደረ። በምድራዊ ሰዓትን መስለው ዘንድ አይገባም። ለሰዓትስ መጠን አለው ልክም አለው። መለኮት ግን ይህን ያህላል ይህንም ይመስላል ይባል አይችልም። ለመለኮት እንደ ፀሐይና እንደ ጨረቃ ክበብ እንደ ሰውም መጠን ያለው አይደለም፣ ድንቅ ነው እንጂ። የሰው ሕሊና የመላእክት ማእምሮ በማይደርስበት ባሕርያሙ የሚኖር ነው እንጂ። ለመለኮት ወርድና ቁመት ላይና ታች ቀኝና ግራ ያለው አይደለም፣ በሁሉ የመላ ነው እንጂ። ለመለኮት የሚዘረጋበትና በሚሰበሰብበት ያለው አይደለም። ግዛቱ በአገር ሁሉ ነው እንጂ። ለመለኮት በላይ ጠፈር በታችን መሰረት ያለው አይደለም። ጠፈሩ እርሱ መሰረቱም እርሱ ነው እንጂ። ለመለኮት ከምድር ከውስጧ የሆነውን ያነሳ ዘንድ ማጎንበስ፣ ራስንም ዝቅ ማድረግ ያለበት አይደለም። ለጴጥሮስ እንዳሳየው ሁሉ በእጁ የተያዘ ነው እንጂ። ለመለኮት በሚታይ ገንዘብ በሚወሰንም ገንዘብ ደረትና ፊት የኋላም ጀርባ ያለው አይደለም። በነደ እሳት የተሸፈነ ነው እንጂ። ነደሳት ግን እርሱ ነው። መለኮትስ ንጹሕና ጽሩይ ብሩህም ነው። የላከ አብን በሕላዌው አባት እንደሆነ እናምናለን። የተላከ ወልድንም በሕላዌው ወልድ እንደሆነ እናምናለን። ማኅያዊ መንፈስ ቅዱስንም በሕላዌው መንፈስ ቅዱስ እንደሆነ እናምናለን። ሦስቱ ስም አንዱ እግዚአብሔር ነው። አብርሃም ከይስሐቅ እንደሚበልጥ ይስሐቅም ከያዕቆብ እንደሚበልጥ አይደለም። ለመለኮት እንዲህ አይደለም። አብ ከልጁ አይበልጥም። ወልድም ከመንፈስ ቅዱስ አይበልጥም። መንፈስ ቅዱስም ከወልድ አያንስም። ወልድም ከአባቱ አያንስም። አብርሃም በፍጥረት ሥርዓት ይስሐቅን እንደሚያዘው ይስሐቅም ያዕቆብን እንደሚያዘው አይደለም። መለኮት እንዲህ አይደለም። አባት በመሆን አብ ልጁን አያዘዘውም። ወልድም ልጅ በመሆን አይበልጥም። መንፈስ ቅዱስም ትክክል ነው። መለኮት ግን አብ ወልድ መንፈስ ቅዱስም ነው። አንድ አምላክ፣ አንዲት መንግሥት፣ አንዲት ሥልጣን፣ አንዲት ትእዛዝ ነው። አብ ወልድ መንፈስ ቅዱስ ያስባሉ። አብ ወልድ መንፈስ ቅዱስ ይናገራሉ። አብ ወልድ መንፈስ ቅዱስ ይወዳሉ አብ ወልድ መንፈስ ቅዱስ ይመክራሉ። አብ ወልድ መንፈስ ቅዱስ ይናገራሉ አብ ወልድ መንፈስ ቅዱስ ይፈጽማሉ። አብ ወልድ መንፈስ ቅዱስ ይሰራሉ አብ ወልድ መንፈስ ቅዱስ ያስማማሉ። አብ ወልድ መንፈስ ቅዱስ ያከናውናሉ አብ ወልድ መንፈስ ቅዱስ ይልካሉ። አብ ወልድ መንፈስ ቅዱስ ያሰለጥናሉ አብ ወልድ መንፈስ ቅዱስ ምስክር ይሆናሉ። አብ ወልድ መንፈስ ቅዱስ ሰውን ይስባሉ። አብ ወልድ መንፈስ ቅዱስ ያለምዳሉ። አብ ወልድ መንፈስ ቅዱስ ይመክራሉ። አብ ወልድ መንፈስ ቅዱስ ያነጻሉ። አብ ወልድ መንፈስ ቅዱስ ያጠራሉ። አብ ወልድ መንፈስ ቅዱስ ያከብራሉ። አብ ወልድ መንፈስ ቅዱስ ያጸናሉ። አብ ወልድ መንፈስ ቅዱስ ያስጨክናሉ። አብ ወልድ መንፈስ ቅዱስ ያስተምራሉ። አብ ወልድ መንፈስ ቅዱስ ይጋረዳሉ። አብ ወልድ መንፈስ ቅዱስ ያለብሳሉ። አብ ወልድ መንፈስ ቅዱስ ባለመዋል ያደርጋሉ አብ ወልድ መንፈስ ቅዱስ ይቀመጣሉ። አብ ወልድ መንፈስ ቅዱስ ይፈርዳሉ አብ ወልድ መንፈስ ቅዱስ ይመረምራሉ። እንዲህም የሚል አለ። አብ ያስባል፣ ወልድ ይናገራል፣ መንፈስ ቅዱስ ይወዳል። አብ ይመክራል፣ ወልድ ይናገራል፣ መንፈስ ቅዱስ ይፈጽማል። አብ ይሠራል፣ ወልድ ያስማማል፣ መንፈስ ቅዱስ ያከናውናል። አብ ይልካል፣ ወልድ ያሰለጥናል፣ መንፈስ ቅዱስ ምስክር ይሆናል። አብ ሰውን ይስባል፣ ወልድ ያለምዳል፣ መንፈስ ቅዱስ ይመክራል። አብ ያነጻል፣ ወልድ ያጸራል፣ መንፈስ ቅዱስ ያከብራል። አብ ያጸናል፣ ወልድ ያስጨክናል፣ መንፈስ ቅዱስ ያስተምራል። አብ ይጋርዳል፣ ወልድ ያለብሳል፣ መንፈስ ቅዱስ ባለመዋል ያደርጋል። አብ ይቀመጣል፣ ወልድ ይፈርዳል፣ መንፈስ ቅዱስ ይመረምራል። እንዲህ እናምናለን፣ እንዲህም እንታመናለን። አንድነትን ሳንለይ የተለየ እንዳይሆን የተቀላቀለ እንዳይሆን እንለይ። እንደ አብርሃምና እንደ ይስሐቅ እንደ ያዕቆብም ሶስት የምንል አይደለንም። በገጽ ሶስት ሲሆን አንድ ነው እንጂ ከፍጥረት ሁሉ እንደሚቀድም እንደ አዳም አንድ የምንል አይደለም። በባህሪ አንድ ሲሆን ሶስት ነው እንላለን እንጂ ክፉዎች አይሁድን ባለማወቃቸው የእግዚአብሔር ገጽና አካል አንድ ነው እያሉ የሚናገሩ በደለኞቹን የእስማኤል ወገኖችን የምንሆ እንሰማቸዋለን። ልቡናቸውን ያሳወሩ ናቸው። አምላኮቻቸው ብዙ አጋንንቶቻቸውም ብዙ የሆኑ በጣዖት የሚያመልኩ አረማውያንን እነሆ እናያቸዋለን። እኛ ግን በጎ ጎዳና የሚያስተምሩትን እንከተላለን፣ ሐዋርያት እንዲህ እያሉ እንዳስተማሩን። አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስም ፀሐይ ነው። ከሁሉ በላይ የሚሆን አንድ የእውነት ፀሐይ ነው። አብ እሳት ነው፣ ወልድ እሳት ነው፣ መንፈስ ቅዱስም እሳት ነው። በልዕልና ያለ አንድ የሕይወት እሳት ነው። አብ ጎህ ነው፣ ወልድ ጎህ ነው መንፈስ ቅዱስም ጎህ ነው። በብርሃኑ ጸዳድ ጨለማ የራቀበት አንድ የጧት ጎህ ነው። አብ ጉንደወይን ነው፣ ወልድ ጉንደወይን ነው፣ መንፈስ ቅዱስም ጉንደወይን ነው። ዓለሙ ሁሉ የጣፈጠበት አንድ ሕይወት ወይ አብ ሀሊብ ነው፣ ወልድ ሀሊብ ነው፣ መንፈስ ቅዱስም ሀሊብ ነው። ጭማሪ የሌለበት አንድ ሀሊብ እርሱ ነው። እንዲህ እናምናለን እንዲህም እንታመናለን። የሃይማኖትንም ጸሎት እንበል። ይህ በሰለስቱ ምዕት ቅዳሴ የሚባለውን ጸሎት ሃይማኖትን ይበሉ። ይካ ወደ ቀደመው ነገር እንመለስ። ቅድስት ድንግልንም ለሁሉ ድንቅ የሚሆን የጽንሷን ነገር እንዲህ እያልን እንመርምራት። ድንግል ሆይ እሳተ መለኮት በሆድሽ ባደረ ጊዜ ፊቱ እሳት፣ ልብሱ እሳት፣ ቀሚሱ እሳት ነው፤ እንደምን አላቃጠለሽ? ሰባት የእሳት ነበልባል መጋረጃ በሆድሽ ውስጥ ወዴት ተጋረደ? ወዴትስ ተዘረጋ? ከጎንሽ በቀኝ ነውን? ወይስ ከጎንሽ በግራ ነውን? ትንሽ አካል ስትሆኝ የሚያንፀበርቅ ነደ እሳት የሚከበው ኪሩብ ለተሸከሙት ዙፋን በሆድፍ ውስጥ ወደ ተዘጋጀ ወደ ተተከለ ታናሽ ሙሽራ ስትሆኝ ከገረድነት ጋር እናትነት እንደምን ያለ ነው? ከስፋት ጋራ ይወድ መጥበብ? እንደነዚህ ያለ ሩካቤ ከቃል ድምፅ የተገኘ ጽንስ ከድንግልና ጋራ እንዲሆነ ሐሊብ? ይሄንም ባሰብኩ ጊዜ ህሊናዬ የልጅሽን የባህሩን ጥልቅነት ሊዋኝ ይወዳል። የወዳጅሽ የመሰወሪያው የመሰወሪያው ማይበልም ያማተዋል። ዳግመኛም ባሰብኩ ጊዜ ህሊናዬ ተሰውሮ ወደላይ ላይ ወጥቶ የሕያው መሰወሪያ የሆነውን ሊገልጥ ይወዳል። ከነደሳትነቱ የተነሳ ይፈራል። ከአየራት ከሩባቸው ሩብ አይደርስም። ይህንንም ባሰብኩ ጊዜ ህሊናዬ በነፋስ ተከሻ ተጭኖ በምስራቅና በምዕራብ በሰሜንና በደቡብ በዳርቻውም ሁሉ ሊበር ይወዳል። የፍጥራና አኗኗሪ ያይ ዘንድ የአብህርትንም ጥልቅነታቸውን ይለካ ዘንድ የሰማይን ርዝመቱን ያውቅ ዘንድ በሁሉ ዘንድ በሁሉም ይዞራል፣ አቅቶት ወደ ቀደም አኗኗሩ ይመለሳል። አሁንም ገናንነቱን እንመርምር አንመርምር ጥልቅነቱን ማነጠናቀቅ የገናንነቱን መጠን ለማመስገን የነቢያትና የሐዋርያት አንደበት የማይቻለው ነው። የማይደፈር ግሩም ነው፣ በእኛ ዘንድ ግን ትሑት ነው። የማይገኝ ልዑል ነው፣ በእኛ ዘንድ ግን አራያ ግብር እነሳ የማይዳሰስ እሳት ነው። እኛ ግን አየነው ነው ዳሰስ ነው። ከእርሱም ጋር በላን ጠጣን። አሁንም እንዲህ እያልን እናመስግነው። ቅዱስ እግዚአብሔር በኪዳን ያለውን እስከ መጨረሻው ድረስ ይህ ካ ድንግል ሆይ የሚበላውን ያፈራሽልን፣ የሚጠጣውን ያስገኘሽልን። ወዮ ካንቺ የተገኘ ህብስት በማመን ከእርሱ ለሚቀበሉ ሕይወትንና ደህንነትን የሚሰጥ ነው። ወዮ ከአንቺ የተገኘ ህብስት በማመን ከእርሱ ለማይቀበሉ ሰዎች የማይላመ ጽኑ ነው። ይኸውም ኃያል የሚሆን የአድማስ ድንጋያ ነው። ወዮ ከአንቺ የተገኘ ጽዋ በማመን ከእርሱ ለሚጠጡ ሰዎች ጥበብን የሚገልጽ ሕይወትንም የሚሰጥ ነው። ወዮ ከአንቺ የተገኘ ጽዋ በማመን ከእርሱ ለማይጠጡ ሰዎች የሚያሰክርና የሚያፍገምግም የሚጥልና ኃጢአትን ስለሚያስተው ፈንታ ኃጢአትን የሚጨምር ነው። አሁንም ለአንተ ምስጋና ይገባሃል፣ ለመንግሥትህም ምስጋና ይገባል እያል እናመስግነው ከንጹሕ ጣንም ዕጣን ጋር ምስጋናን እናቀርብልሃለን። በዚህ ጊዜ ዕጣኑን ያሳርግ። ይህ አቤቱ በመንግሥት አስበን ይህካ በጎ ሀብት ሁሉ ፍጹም ዕድልም ሁሉ ከእርሱ የሚገኝ ሕያው የእግዚአብሔር ልጅ ኢየሱስ ክርስቶስ ሰው ሆነ። ከኃጢአት ብቻ በቀር የሰውን ሕግ ሁሉ ፈጸመ። የብራውያንንም ሕግ ተማረ። ከዮሐንስ ዘንድ ተጠመቀ። በገዳም ተፈተነ። ተራበ፣ ተጠማም። ታምራትንም አደረገ። ሰውነቱን ለሞት በሰጠባት በዚያች ሌሊት ለደቀ መዛሙርቱ በብዙ ምልክት አመለከተ ፤ የሕማሙንና የስቅለቱን የሞቱን ነገር፣ በሦስተኛም ቀን የመነሳቱን ነገር በሥጋና በነፍስ በአጠንትና በደም ቀድሞ እንደነበረው ደቀ መዛሙርቱ ከእርሱ ጋር በቀኙና በግራው ሳሉ ፍጥረቱ ክዳድ የሚሆን ከስንዴ ጋር የተቀላቀለ ያስያዘው ይሁዳም ከነርሱ ጋር የተቆጠረ ሆኖ ነበር። ይዲ ቀሳውስት እጆቻችሁን አንሶ ይካ ያን ኢየሱስ ክርስቶስ ቅዱሳት ብፁዓት በሚሆኑ ዕድፍ በሌለባቸው እጆቹ ኅብስቱን አነሳ። ይህ እናምናለን። ይህ እርሱ እንደሆነ በእውነት እናምናለን። ይካ ወደ ሰማይ ወደ አባቱ ቀና ብሎ አየ። የወለደውንም አለደ። ደቀ መዛሙርትንም ከክፉ ሁሉ ይጠብቃቸው ዘንድ አደራ አስጠበቀ። ቡሩክ ሲሆን ባረከ፣ ሦስት ጊዜ ይባርክ። ቅዱስ ሲሆን ቆረሰ። ከዚያም በኋላ ኅብስቱን ሳይለየው ከአምስት ላይ ጥቂት ያንቀው ለደቀ መዛሙርቱ ሰጣቸው። ይህ ኅብስት ኃጢአትን ለማስተስረይ ስለ እናንተ የሚሰጥ ሥጋዬ ነው አላቸው። ይህ አሜን አሜን አሜን ናምናለን። ይካ እንዲሁም ጽዋውን ሦስት ጊዜ ባርክ። ከተመገቡ በኋላ አመለከተ። ይህ ጽዋ ስለ እናንተ ጦር የሚያፈሰው ደሜ ነው የሚፈሰው ደሜ ነው ንሱ ጠጡ አለ። ጽዋውን በቀኝ እጁ በአራቱም አዘን ይወዘውዘው። ይህ አሜን አሜን አሜን። ይካ ይህም በምታደርጉበት ጊዜ የሞቴን መታሰቢያ አድርጉ፣ የትንሣኤን መታሰቢያ ተናገሩ። ይህ አቤቱ ሞትህን እንናገራለን። ይካ አቤቱ እንደዚያን ጊዜ ይህን ኅብስት ትማሬ ይህን ኅብስት ባርከህ ቆርሰህ ስጥ። አንድ ጊዜ ኅብስቱን ይባርክ። ይህ አሜል ይካ አቤቱ እንደዚያን ጊዜ ይህን ጽዋ ባርከህ አክብረህ ስጥ። አንድ ጊዜ ጽዋውን ይባርክ። ዳግመኛም አንድ ጊዜ በሁለቱም ላይ ይባርክ። ይህ አሜል ይህካ ይህንንም የኔን ማገልገል አንጻ፣ ምረጥ፣ ውደድም። ይህ አሜን ይካ። በዚህ ምስጢር እየተራዳኝ ከእኔ ጋራ ያለ ይህንን ካህን እርሱንም እኔንም ሥጋህን እንደገነዙት እንደ ዮሴፍና እንደ ኒቆዲሞስ አድርገን። ይህ አሜን ይካ። እንደ አገልጋይ ሥርዓት የሚያገለግል ይህንም ዲያቆን ዳግመኛ ወደሚበልጡ ወደኛ ክህነት ሹመት ማዕረግ አድርሰው ጸጋንና ጽድቅን ባለሟልነትንም የተመላ አድርገው የሥላሴን አኗኗ በልዕልና አይቶ በመንፈስ ቅዱስ መውረድ ፈጽሞ እንዳደነቀ እንደ እስጢፋኖስ አድርገው። ይህ አሜን ይካ። በቅዱስ ቤተ ክርስቲያንህ የተሰበሰቡትን ሕዝብህንም ከካህናቱና ከዲያቆናቱ ጋር ከታናሹ ከታላቁም ጋር ቅዱስ ምስጢርህን ለመቀበል አብቃ፣ ይቅር በል እንጂ አትፍረድ። ይህ አሜን። አቤቱ ማረን፣ አቤቱ ራራልን፣ አቤቱ ይቅር በለን። ይካ አቤቱ ክርስቶስ ማረን ሦስት ጊዜ ይበል። ይህ እንደርሱ ይህ በፍጹም ልብ ይህ በፊት እንደነበረ ለዘላለሙ። በዚህ ጊዜ በጣቱ ጠምቶ በደሙ ሥጋውን ይቅባ። ይካ ከእርሱ ለሚቀበሉ ሰዎች ሁሉ ለዘላለም ሕይወት የሆናቸው ዘንድ አንድ አድርገ ሰጣቸው። ይካ አንድ እንሆን ዘንድ መሆንን ስጠን። ይህ እንደ እርሱ ይካ የእግዚአብሔር ስሙ ምስጉን ነው። ይህ እንደ እርሱ ይካ የመንፈስ ቅዱስን ጸጋ ላክልን። ይህ እንደ ይዲ፣ ለጸሎት ተነሱ። ይህ አቤቱ ይቅርበለን። ይህካ ሰላም ለሁላችሁ ይሁን። ይህ ከመንፈስ ጋራ ይህ ካ የመፈተት ጸሎት ሁሉን የፈጠረ ሁሉን የፈጸመ ሁሉንም የጀመረ ሁሉን የያዘ ሁሉንም የጨበጠ እግዚአብሔር መላእክትና የመላእክት አለቆች መናብርትና ሥልጣናት አጋዕዝትና ኃይላት ፀሐይና ጨረቃ ከዋክብትን ድርገታትን የሚሰግዱለት ተገዦቹና ግዛቱ ጉልቱም ናቸውና በሁሉ ባለጠጋ ሲሆን ራሱን ከሁሉ ድሃ አደረገ። ኃያል ወልድን ፍቅር ከዙፋኑ ሳበው፣ እስከ ሞትም አደረሰው። የሚስቡትም ሰዎች በቀንዱ የማይበረታታ የማይበረታታ ለሚያርዱትም ሰዎች አንገቱን የሚያዘነብል ላም ምን ይደንቅ! በሚሸልተው ፊት የማይናገር በግ እንደምን ያለ ነው። በመከራው ጊዜ በሚወጉት ፊት አፉን ያልገለጸ ምን ትዕግሥት ነው። ዮሴፍ ከተወዳጃት ክቡርን ቁንን በውስጡ ያካገኙባት ሳጥን የተገኘ ብስት እንደምን ያለ ነው። በውስጡ ሰው ካልገባባት አዳራሽ የተገኘ ጽዋ እንደምን ያለ ነው። ፈጽሞ የተለየ ሳይሆን ከዚህ ከሕብስት የተለየ ይህ ትምህርተ መስቀል ምድንቅ ነው። መልኩ ልምላሜው ጣይሞ አንድ ነው እንጂ መለኮቱ ከሰውነቱ ፈጽሞ የተለየ እንዳይደለ፣ እንደዚሁም ይህ ትምህርተ መስቀል ከዚህ ሕብስት ፈጽሞ የተለየ አይደለም። እንዲሁም ገናንነትህ ከትትናችን ትትናችን ከገናንነትህ ጋር አንድ ይሆን ዓለሙን የያስክ አንተ አምላካችን እግዚአብሔር ይድ ይጻልዩ ይህ አቡነ ዘበሰማያት ይካ። እንግዲህ እስከ ድሃሪት ነፍስ ለተሞት ድረስ ይህን ቃል እንስማ። በምንከሰስባት ገንዘብ በሚፈረድብንና ይቅር በሚለን ገንዘብ ወልድ ለመፍረድ እና ይቅር ለማለት ከሰማየ ሰማያት እንደመጣ እንደዚሁም ይህ ኅብስት ከሳሽ ነው ፈራጅም ነው ይቅር ባይም ነው። ከዚህ ከሚያስደነግጥ ቃል የተነሳ ነፍስ ትፍራ፣ ህዋሲ ይንቀጥቀጥ፣ በውስጥ ያለ የልብ ደጅም ይሰበር። ይህ መለኮታዊ ኅብስት እንሆ ተቆረሰ። ይህ ማሕያዊ ጽዋም እነሆ ተዘጋጀ። የሚቀበል ይምጣ። አስቀድመው ራሳችሁን መርምሩ ሰውነታችሁንም ማንጹ። ንጹሕ ያልሆነ ሰው ቢኖር ይወገድ። በኃጢአት የወደቀ ሰው ቢኖር አይርሳ፣ የማይረሳ ነውና። ይህን ቁርባን የሚያቃልል ሰው ቢኖር አይቅረብ፣ ይከልከል እንጂ። ይህ ኅብስት እንደምታዩት እንደ ምድራዊ ኅብስት ብላሽ አይደለም፣ እሳተ መለኮት ነው እንጂ። ይህን ንብስት የሚጎርስ ምን አፍ ነው? ይህን ንብስት የሚያላምጥ ምን ጥርስ ነው? ይህን ንብስት የሚችል ምን ሆድ ነው? አሁንም አምላካችን ሆይ እንደ ምሕረት ነው እንደ ኃጢአታችንም አይደለም እንበል። ይህ አምላካችን ሆይ እንደ ምሕረትህ ሦስት ጊዜ ይህ የመድኃኔ ዓለም የመላእክት ሰራዊት በመድኃኔ ዓለም ፊት ይቆማሉ። መድኃኔ ዓለምን ያመሰግኑታል። የመድኃኔ ዓለም ሥጋውና ደሙ ወደ መድኃኔ ዓለም ፊት እንቅረብ። እርሱን በማመን ለክርስቶስ እንገዛለን። እርሷን በማመን ለማርያም እንገዛለን። ይዲ ነፍቅ መኳንንት ደጆችን ክፈቱ። ይሄድ የቆማችሁ ሰዎች ራሳችሁን ዝቅ ዝቅ አድርጉ። ይህ አቤቱ ሁሉን ለፈጠርክ ለማትታየ አምላኬ ለአንተ ሰውነታችንን እንዘረጋለን። ሁሉን ለምታዋርድ ለአንተ ራሳችንን እናዋርዳለን። ሁሉን ለምታሰግድ ለአንተ እንሰግዳለን። ሁሉን ለምትገዛ ለአንተ እንገዛለን። የተሰወረውን የምትገልጽ የተገለጸውን ሁሉ የምትሰውር ሆይ በውስጥ ያለውን የምታወጣ በውጭ ያለውን የምታስገባ ሆይ አሁንም በእውነት የሚጠሩን የወገኖችን ጩኸታቸውን ስማ። ይዲ በፍርሃቱ ናችሁ ለእግዚአብሔር ስገዱ። ይህ አቤቱ በፊት እንሰግዳለን እናመሰግንሃለንም። ይካ ጸሎ ተነሳ። ይዲ ተመልከት። ይካ ቅዱሳት ለቅዱሳን። ይህ ቅዱስ አብ አንድ ነው፣ ቅዱስ ወልድም አንድ ነው፣ መንፈስ ቅዱስም አንድ ነው። ይካ እግዚአብሔር ከሁላችሁ ጋር ይሁን። ይህ ከመንፈስ ጋር ከዚህም በኋላ ቄሱ መላውን ኅብስት አንስቶ በእጁ ይዞ እንዲህ ይበል። አቤቱ ክርስቶስ ማረን። በከፍተኛ ቃል በቅዳሴ ሐዋርያት አለ። ይህ እንደርሱ ይዲ በንስሐ ውስጥ ያላችሁ ሰዎች ራሳችሁን ዝቅ ዝቅ አድርጉ። ከዚህ በኋላ ወደ ሕዝቡ ተመልሶ ይካ አምላካችን እግዚአብሔር ሆይ ከተቀበሉ በኋላ ይካ ሐዳፊ ነፍስ እናንተ የክርስቲያን ወገኖች ሆይ በዝች ቀን እንደተሰበሰባችሁ እንደዚሁ ክብርት በምትሆን በደብረ ጽዮንና በሰማይ ባለች ነጻ በምታወጣ በኢየሩሳሌም ይሰብስባችሁ። ይህንም የማርያምን የምስጋናዋን ቃል እንደሰማችሁ የሕፃናትን የምስጋና ቃል ይልቁንም ከጣዕሙ ብዛት የተነሳ አጥንትን የሚያለመልም የመላእክትን ምስጋና እንደዚሁ ያሰማችሁ። የእሳት ነበልባል ድንኳኖች ወደተተከሉበት የካህናት አለቃ ኢየሱስ ክርስቶስ ወዳለበት ያግባችሁ። የተሳለ የፊቱ መልክ ከዚያ አለ። ንጹሕ አክሊልና ብሩህ ልብስ ከዚያ አለ። እርሱም ከላይ እየተገኘ ነው እንጂ የሰው እጅ ያልተጠበበበት ነው። የቅዱሳን ነቢያት ማህበር ወዳሉበት ያግባችሁ። ያስተማሩ የሐዋርያት ማህበር ድል የነሱ የሰማዕታት ማህበር ጉሩካን የሚሆኑ የጻድቃን ማህበር የተሾሙ የካህናት ማህበር የፍጹማን ደናግልና የመነኮሳት ማህበር ወዳሉበት ያግባችሁ። ከሁሉ በላይ ከሆነች ከአንዲት ቅድስት ቤተ ክርስቲያን ፍጹም አንድነቷ ሁሉ ጋራ ከእነርሱም ጋራ ታቦት ዘዶር ወዳለችበት ይህችም እመቤታችን ማርያም ናት። እንግዲህ ሞትን የምታለብስና ወደ ሲኦል የምታወርድ ትቤትን መታጀርንም ጌጣ እናድርግ። እንግዲህ የሥጋ ንጽሕና ብቻ አይደለም። ትሕትናን ከንጽሕና ጋር ገንዘብ እናድርግ። መንፈስን ንጹሕ በማድረግ ነቢያት እግዚአብሔርን አይተውታልና ፊት ለፊትም ተያይተዋልና። እንግዲህ እንደ ሐዋርያት ፍቅርን የውሃትንም ገንዘብ እናድርግ። ጌታቸውን ወደውታልና የአመፃ ማሰሪያን ሁሉን ያስሩ ይፈቱም ዘንድ እንደ እርሱ ያለ ሥልጣንን የሰጣቸው። እንግዲህ እንደ ማርያም አርምሞንና ትዕግሥትን ገንዘብ እናድርግ። ማርያምስ የማይቀሟት በጎ ድልን መረጠች ብሎ ጌታችን አመስግኗታልና አሁንም ጸጋን የሰጠ አምላካችንን እግዚአብሔርን እንለምነው። ይህዲ ጸልዩ ይካ ድንግል ሆይ ከሚያስብ ሁሉን ከማይዘነጋ ከልጅሽ ዘንድ አሳስቢ። ድንግል ሆይ በቤተልሔም ከአንቺ የተወለደውን መወለድ በጨርቅ የተጠቀለለውንም አድግና ላይም በብርድ ወራት ስንፋስን ያሟሟቁትንም አሳስቢ ድንግል ሆይ፣ ርጉም በሆነ በሄሮድስ ዘመን ከእርሱ ጋር ከአገር ወደ አገር ስትሸሺ ከአንቺ ጋር መሰደዱን። አሳስቢ ድንግል ሆይ፣ ከዓይኖችሽ የፈሰሰውንና በተወደደ ልጅሽ ፊት የወረደውን መሪር እንባ። አሳስቢ ድንግል ሆይ፣ ረሃቡንና ጥሙን ችግሩንና ሐዘኑን ከእርሱ ጋር የደረሰብሽንም ጭንቁሉ። አሳስቢ ጥፋትን ያይደለ ይቅርታን አሳስቢ። መዓትን ያይደለ ምሕረትን አሳስቢ። ለጻድቃን ያይደለ ለኃጣን አሳስቢ። ለንጹሐን ያይደለ ለተዳደፉት አሳስቢ አሁንም አብንና ወልድን መንፈስ ቅዱስንም እናመስግነው ለዘላለሙ ይህ አሜን ይህ ካ አንብር ወድ ለእናቱ ስለሰጣት ጸጋ ሁሉ በዚችም ቅዳሴ ላይ ስላሰለጠናት እግዚአብሔር እናመሰግነዋለን እኛንም በቸርነቱን እናገር ዘንድ በፈቃዱም እንፈጽም ዘንድ የተዘጋጀን አደረገን ምስጋና ያለው እርሱ ነው ጥበበኛም ነው ለዘላለሙ አሜን ይህ ካ በውስጧ ይህን ቅዳሴ የሚቀድስ ካህን ማርያምን የሚቀድስ አይደለም የሚል አገኘው። እርሱ ይቀደሳል እንጂ የሰሙትም ሁሉ ይከብራሉ። መቤታችን ማርያም ግን በሰማይና በምድር ዘወትር የተመሰገነች ናትና የሚቀበለው የልመናዋ ክብር ፍጹም የሆነ የረድኤቷ ሀብት ጽንፍ እስከ ጽንፍ የሚመላ የተወደደ የልጇ ቸርነት በእውነት ከሁላችን ጋር ይሁን ለዘላለሙ አሜን። ረድኤተ እግዚአብሔር አይለየን።